ይደውል፣ ይመዝገቡ። ሰላም እንዴት ናችሁ? የቻናላችን ቤተሰቦች በዛሬ ትምህርታችን የጀላችን መጣሁትኝ በጣም ወሳኝና ወሳኝ የሆኑ አማርኛ ቃላቶች በየቀኑ የምንጻጻፋቸው በቴክስት ብዙ ጊዜ በአማርኛ በእንግሊዝኛ የምንጻጻፋቸው ናቸውና ሁላችሁም ማወቅ ያለባችሁ ሀያ የአማርኛ ንግግሮች በየቀኑ ልንናገራቸው የምንችላቸውን ይዤላችሁ መጥቻለሁ። እነዚህ በአማርኛ ካሳየኋችሁ በኋላ ቀጣይ ደግሞ በእንግሊዝኛ እንዴት እንደምንጽፋቸው አሳያችኋለሁ ማለት ነው። ብዙ ጊዜ የምንጠቀማቸው የመጀመሪያው ቃል ምን ይሆናል? ምን ይሆናል? ሰላም ነው እንላለን። ሰላም ነው። ከኔ ጋር አብራችሁ ተከታተሉ፣ እየጻፋችሁ እናንተ ማለት ነው። በትክክል መጻፍ አለባችሁ ሁልጊዜ። ብዙ ስህተቶችን ስለማይ ነው። ሰላም ነው እንላለን ሰላም ነው ስንል ይሄን ይመስላል ማለት ነው ቀጣይ ምን እንላለን ለምን እንላለን ለምን ለምን ለምን የሆነ ነገር ሳይገባን ሲቀር ወይም ጥያቄ ሲፈጥርብን ለምን ብለን እንደዚህ እንጽፋለን ማለት ነው ለምን ኦኬ ቀጣይ ይቅርታ እንላለን ይቅርታ ይቅርታ ይቅርታ። ልክ በዚህ መንገድ ነው የምጽፈው። ከዚህ ቀን ጀምራችሁ በትክክል መጻፍ አለባቸው። ከዚህ ላይ የማሳያችሁን፣ ምክንያቱም እነዚህ ብዙ ጊዜ የምንጠቀማቸው በተደጋጋሚ ቃላቶች ስለሆኑ በትክክል መጻፍ ይኖርባቸዋል። ለሁ አዝናለሁ፣ በጣም ይቅርታ፣ አዝናለሁ። አዝናለሁ ለማለት እንደዚህ እንጽፋለን ማለት ነው። ኦኬ። ቀጣይ

እነዚህም በደንብ ያቆማችሁ ቪዲዮ እንጻፋቸው ከዛ ደግሞ በእንግሊዘኛ እንዴት እንደምንጽፋቸው አሳያቸዋለሁ ማለት ነው። ጠብቀኝ ለሴት ሲሆን ደግሞ ጠብቂኝ እንላለን። ጠብቅኝ ጠብቂኝ እንላለን። ለሴት ሲሆን ጠብቅኝ፣ በዚህ መንገድ እንጽፋለን። ኦኬ። ቀጣይ ምን ብለን እንጽፋለን? ስራ ላይ ነኝ። የሆነ ሰው ደውሎልን ወይም ካልተመቸን ስራ ላይ ከሆነን ስራ ላይ ነን እንላለን። ስራ ላይ ነኝ፣ ስራ ላይ ነኝ፣ ነኝ። አሁን ከዚህ ላይ ሶስት ቃሎች ናቸው። ስራ የሚል አለ፣ ላይ የሚል አለ፣ ነኝ የሚል አለ። ነገር ግን ያው ሀሳብ ለማስተላለፍ ስለፈለግነን ስራ ብለን ብንጽፍ ከዚህ ላይ ስራ ምንም ትርጉም አይሰጥም። ስራ ላይ ነኝ ለማለት ለማስተላለፍ ስለሆነ ሁሉችንም መጻፍ እንችላለን። ነገር ግን ከዚህ ላይ ብዙ ጊዜ ስህተት የማየው መሃል ላይ ልክ እንደዚህ አድርጎ መጻፍ ማለት ነው። መሃል ላይ ክፍተት አለማድረግ። ይሄ ደግሞ ትርጉሙን እንዳይሰጥ ያደርጋል ማለት ነው። ትክክለኛ ሰው ማለት በደንብ ላይገባው ይችላል ማለት ነው። ስለዚህ በእንደዚህ መንገድ ነው አንድ ቃል ብቻውን ነው የሚጻፈው። ልክ እንደዚህ አንድ ቃል ከሆነ ብቻ ብቻውን በመጻፍ መሃል ላይ ክፍተት ያስፈልገዋል ማለት ነው። ሌሎቹን ከላይ ስናይ አንድ ቃል ስለሆነ ነው። ሰና ላይ የጻፍነው ማለት ነው። ሁሎችም አንዳንድ ቃል ናቸው። ሁሎችም እንደምታዩአቸው ነገር ግን ሁለት ቃል በአንድ ላይ ተጨምቆ አይጻፍም። ስራ ላይ ነኝ ስንል በዚህ መንገድ መጻፍ አለባችሁ ማለት ነው። ሌላው ኧረ እባክሽ ለማለት ስንፈልግ ኧረ እባክሽ የሆነ ነገሯ አልመስለን ሲል... አረ ባክሽ እንላለን። ይህ እንግዲህ ኢንፎርማሊ የምናወራው ነገር ስለሆነ አረ ባክሽ እንላለን። አረ ባክሽ፣ አረባክሽ ባክሽ ልክ እንደዚህ እንጽፋለን። አረ ይችኛዋ አ ትባላለች። ብዙ ልጆች ወይም ብዙ ሰዎች አያቋትም ይችን ፊደል አ ትባላለች አ። ኧረ እባክሽ ለማለት ስንፈልግ በእንደዚህ መንገድ እንጽፋለን ማለት ነው። ሌላ ምን ልንል እንችላለን? ኧረ እባክህ፣ ለወንድ ሲሆን ኧረ እባክህ። ልክ እንደዚህ እንጽፋለን፣ እባክህ፣ ኧረ እባክህ። ልክ እንደዚህ እንጽፋለን ማለት ነው። ኦኬ፣ ከዚህ በኋላ ሌላ ቃል ምን ልንል እንችላለን? እሺ፣ እሺ እንላለን፣ የሆነ በሀሳቡ ስንስማማ እሺ እንላለን እሺ፣ ልክ እንደዚህ እንጽፋለን ማለት ነው። እሺ ሁለት ቃሎች ብቻ ማለት ሁለት ፊደላቶች ብቻ ናቸው። እሺ እንላለን እሺ። ኦኬ ሌላ ምን እንላለን? በሰላም ነው፣ በሰላም ነው። በሰላም ነው የጠፋው ወይም በሰላም ነው የጠፋሽው ለማለት ስንፈልግ በሰላም ነው ብለን እንጽፋለን ማለት ነው። በሰላም ነው፣ በሰላም ነው ስንል እንደዚህ እንጽፋለን። ከዚህ ላይ አንዳንዴ ሁለት አይነት ፊደላቶች ካሉ ወይም ሁለት አይነት ድምጾች ካሉ በሁለቱም መጠቀም እንችላለን። ለምሳሌ ሰን ከዚህ ላይ በዚህኛው ሰ መጻፍ እንችላለን። ልዩነት የለውም፣ እንዳትወዛገቡ ማለት ነው። በሁለቱም መጻፍ ትችላላችሁ። በሰላም ነው፣ እንደዚህ መጻፍ ይኖርባችኋል ማለት ነው። እንዳትረሱት ወይም በደንብ እንደተለማመዷቸው በደብተራችሁ በደንብ መጻፍ ይኖርባችኋል። በሰላም ነው። ኦኬ ቀጣይ ምን ልንል እንችላለን? በርታ በርታ የሆነ ኮሜንት ላይ ሊሆን ይችላል። በርታ የማበረታታት በርታ ስራ ላይ የሚሰራን ሰው በርታ፣ አይዞ ቀጥልበት ለማለት ማለት ነው። በርታ ትላላችሁ። ኦኬ ለሴት ሲሆን ደግሞ በርቺ እንላለን። በርቺ በርቺ፣ ልክ በዚህ መንገድ እንጽፋለን። በርቺ ሌላ ምን ልንል እንችላለን? ቀጥልበት ቀጥልበት ቀ ኖ ቀጥል በት ቀጥልበት ኮሜንት ላይ ገብታችሁ የሆነ ሀሳብ ሲመቻችው ኮሜንት አድርጉ ሲሏችሁ አሪፍ ከሆነ ቀጥልበት ማለት ትችላላችሁ። ቀጥልበት ለወንድ ማለት ነው። ለሴት ሲሆን ደግሞ ቀጥይበት ቀጥይ በት ቀጥይበት ልክ እንደዚህ ትጽፋላችሁ። ቀጥይበት በትክክል መጻፍ አለባችሁ። ብዙ ጊዜ ያው ኮሜንት ላይ ስለማይ ነው ብዙ ስህተቶች ያለው እና ብዙ ጊዜ የተደጋጋሚ ቃላቶች ስለሆኑ እነዚህ ደግሞ ያግዟቸዋል በሚል ነው፣ እነዚህ ያመጣውላቸው ማለት ነው። ሌላ ምን ልንል እንችላለን? ደስ ብሎኛል፣ ደስ ብሎኛል፣ ደስ ብሎኛል። የሆነ ሰርፕራይዝ የሚያደርጋችሁ ሰው ወይም ነገር ሲፈጠር ደስ ብሎኛል ትላላችሁ። ደስ ደስ ብሎኛል ደስ ብሎኛል። አሁን ከዚህ ላይ የነጣጠልኳቸው ደስ የሚለው አንድ ቃል ነው። ደስ የሚለው አንድ ቃል ነው። ይህኛው ደግሞ አንድ ቃል ብሎኛል የሚለው አንድ ቃል ስለሆነ ሁለቶቹ ከዚህ ላይ ክፍተት ያስፈልጋቸዋል፣ ወይም ስፔስ ያስፈልጋቸዋል ማለት ነው። በጣም የሆነ አስገራሚ ሲሆን ዋው እንላለን። ዋው ደስ ይላል። ዋው ዋ ው ዋው ዋው ዋው፣ ይችን መጠቀም ትችላላችሁ። የመገረም የመደነቅ፣ የማድነቅ ምልክት ናቸው። ቆንጆ ነው፣ ቆንጆ ነው፣ ቆንጆ ነው፣ ቆንጆ ነው ነ ቆንጆ ነው ልንል እንችላለን። እንግዲህ ከዚህ ላይ ያሳየኋችሁ በአማርኛ ቴክስት ስንጻጻፍ ወይም ለማስተላለፍ ሜሴጅ ስንፈልግ ለሆነ ሰው በትክክል መጻፍ እንዳለባቸውና ብዙ ጊዜ በቀን በቀን ሁሌም የምንጠቀማቸው ቃላቶች ናቸው እነዚህ ማለት ነው። ከዚህ ቀጥዬ ከዚህ ላይ የማሳያችው ፊት ለፊት በእንግሊዘኛ እንዴት እንደምንጽፋቸው እራሳቸውን እየቀየርነው፣ ምክንያቱም ከአማርኛው ይልቅ ደግሞ እንግሊዘኛው በብዛት ይጠቀማል ሰው እና ሁሉንም ሰው ሊያመሳስለው የሚችል እንግሊዘኛ ስለሆነ በእንግሊዘኛ ብዙ ሰው ይጽፋል፣ ስለዚህ። ሰላም ነው ለማለት ስፈልግ፣ ሰላም ነው ልክ እንደዚህ ነው የምንጽፈው። ሰላም ነው፣ ሰላም ነው ኦኬ። ሰላም ነው ስንል እንደዚህ እንጽፋለን። ኤስኢ ኤልኤ ኤም ኤንኢ ደብሉ ኦኬ። ይህን ይመስላል ማለት ነው። ነገር ግን ይህኛው የኤቢሲዲ ማጽፉ ልጆች መለስ ብላችሁ ብታነቡ ፊደላቶችን መጀመሪያ ብታጠኑ ቆንጆ ነው። ይህኛው ለምትሞክሩ ሞክሮ እና ሌትሮችን በደንብ ለምታውቁ ነው የሚሆነው። ከዛ ለምን ለምን ለማለት የሚፈልግ ለምን ለምን ው ለምን ለምን ኦኬ። ለምን ለማለት ስንፈልግ ኤል ኤም ኤን ኦኬ። ከዛ ይቅርታ ይቅርታ ማለት ስንፈልግ ይቅርታ ልክ እንደዚህ እንጽፋለን። ይቅርታ ይቅርታ ለማለት እንደዚህ ነው የምንጽፈው ማለት ነው። ይቅርታ በጣም ጥሩ ይቅርታ። እሺ፣ አዝናለሁ አዝናለሁ አዝናለሁ አዝናለሁ ለማለት አዝ ና ለሁ አዝናለሁ። እኛውን የመጀመሪያ ፊደሎችን ብዙ ጊዜ ካፒታል ስለምንጠቀም ካፒታል ማድረግ ትችላላችሁ። ትክክለኛውን በካፒታል ብንጽፈው ነው ትክክለኛው ማለት ነው። አዝናለሁ አዝናለሁ፣ በዚህ መንገድ ትጽፋላችሁ። እሺ፣ ከዛ መጣሁ መጣሁ ኦኬ። መጣ መጣሁ መጣሁ ለማለት ኤምኢ ቲኤ ኤችዩ መጣሁ፣ ልክ እንደዚህ እንጽፋለን። ኦኬ ምክንያቱም ከዚህ ላይ መ የሚለውን የሚገልጽልን ኤም ኢ ነው፣ ኤምኢ ነው። ጣ ሚለውን የሚገልጽልን ቲኤ ነው። ሁ ሚለውን የሚገልጽልን ኤችዩ ነው። በእንግሊዝኛ ሲሆኑ አናባቢ እና ተነባቢ ስላለ ሁለት ሁለት ነው የሚሆኑት። አንዱ የአማርኛ ፊደል በእንግሊዝኛ ስንወስደው ሁለት ይሆናል። አብዛኛውን ጊዜ ማለት ነው። አንዳንዴ አንድ ብቻ የሚሆንበት አጋጣሚ አለ። ያ የሚሆን ደግሞ ሳድስ ድምጾች ወይም በሚሆኑበት ሰዓት አንድ ብቻ ይሆናል ወይም ቫውል ከሆነ ማለት ነው። ስለዚህ አብዛኛውን ጊዜ ግን አንድ የአማርኛ ሌተር ወይም ፊደል በእንግሊዘኛ ስንቀይራት ሁለት ትሆናለች ማለት ነው። አንዱ ተነባቢ ይሆናል፣ አንዱ አናባቢ ይሆናል ማለት ነው። ስለዚህ መጠው ለማለት እንደዚህ ትጽፋላችሁ። ጠብቀኝ ጠብቀኝ ለማለት ጠ ብ ቀ ኚ። አሁን እዚህ ላይ ስታዩት ጠ ለሚለው ቲኢ ነው። ከዛ በጠብ ብ የምትለዋ ይቺ ሳድስ ስለሆነች ነው ቢ ብቻዋን ትሆናለች። ቀ ኬኢ ትሆናለች። ኝ ለማለት ጂኤን ትሆናለች ማለት ነው። ስለዚህ እነዚህ ስንት ሆኑ? በአማርኛ አራት የሆነው በእንግሊዝኛ ስንወስደው ሶስት፣ አራት፣ አምስት፣ ስድስት፣ ሰባት ሆነ ማለት ነው። ስለዚህ ይህን ይመስላል በእንግሊዝኛው፣ በትንሽ በዛ ይላል ማለት ነው። ሌትሮቹ ለሴት ሲሆን፣ ጠብቂ ለማለት ጠብቂኝ፣ ልክ እንደዚህ እንጽፋለን። ጠብቂኝ፣ ጠብቂኝ። በጣም ጥሩ። በዚህ መልክ መጻፍ ከቻላችሁ ልክ ናቸው ማለት ነው። ጠብቂኝ፣ ጠብቂኝ። ኦኬ። ከዚህ ላይ ደግሞ ስራ ላይ ነ ስራ ላይ ነ ስራ ላይ ነኝ ስራ ላይ ነኝ። ኦኬ ስራ ላይ ነኝ በጣም ጥሩ። ልክ እንደዚህ መጻፍ ከቻላችሁ ልክ ናችሁ። ስ ማለት ኤስ ነች። ራ የሚለው ደግሞ አርኤ ነው። ላ የሚለው ኤልኤ ዋይ እንደይ ነ የሚለው ኤንኢ ጂኤን ነው ጂኤን ጂኤን ልክ እንደ ኤን ይነበባል ማለት ነው። ከዛ በአረባ ክሽ የሚለው አረባ ክሽ የሚለው አረባ ክሽ አረባ ክሽ ልክ እንደዚህ ነው የምንጽፋው። ይ እንደ እ እናነባታለን ረ ረ ከዛ ባ ልክ እንደዚህ እንጽፋለን ማለት ነው። በዚህ መንገድ ሁላችሁም መጽሐፍ ይኖርባችኋል። ለወንድ ሲሆን ደግሞ አረባክህ ሲሆን ረባክህ ለማለት አረባክህ ልክ እንደዚህ እንጽፋለን ማለት ነው። ምክንያቱም ከዚህ ላይ ኤች ነች፣ ልዩነቷ፣ ማለትም ኤስ ነች ልዩነቷ። ኤስ ሽ ስንል ኤስ ኤች ነው፣ ህ ስንል ኤች ብቻዋን ነው ማለት ነው። ልዩነት ያለው አይመስልም። አንድ ፊደል ነች ልዩነቷ፣ ወይም አንድ ሌተር ነች። እዚህ ጋ ባክህ ስንል ህ ነው የምንጨምረው። ከዚህ ጋ ደግሞ ባክሽ ስንል ኤስ ኤች ነው የምንጨምረው ማለት ነው። ስለዚህ ልዩነቱ በዚህ መንገድ ያዙት። ሌላው እሺ ለማለት ስንፈልግ ኢስ ኤች እሺ በዚህ መንገድ እንጽፋለን ማለት ነው። በሰላም ነው በሰላም ነው ስንል በሰ ላም ነው ልክ እንደዚህ ነው የምንጽፈው በቢኢ ሰ ኤስ ኢ ላ ኤል ኤ ምኤም ኤን ነነ ኤን ው ነው። ስለዚህ እንደዚህ ትጽፋላችሁ በሰላም ነው እንደዚህ በዚህ መንገድ ትጽፋላችሁ ማለት ነው። ሌላው ቀጣይ የምናገኘው በርታ በርታ በርታ በርታ ለማለት ስንፈልግ በርታ በርታ በምንለው ቢኢ ር ስንል አር ታ ስንል ቲኤ ማለት ነው። ቲኤ ስለዚህ በርታ ለማለት በዚህ መንገድ መጻፍ ትችላላችሁ ማለት ነው። በርቺ በርቺ ለማለት በርቺ በርቺ በማለት ቢኢ ር ማለት አር ቺ ስንል ሲኤች አይ ነው። ሶስቱ በአንድ ላይ ነው የሚነበበው እንደ ቺ፣ እንደ ቺ የሚነበበው ሶስቱ በአንድ ላይ ነው ማለት ነው። ኦኬ፣ ከዚህ ላይ ደግሞ ቀጥልበት ለማለት ስትፈልጉ ቀጥልበት ኬ ኢ ጥ ል በት በጣም ጥሩ። ኬ ኢ ቀ ነው ት እንደ ጥ እናነባዋለን ቀጥ ል ኤል ቢ ኢ በ ስንል ቲን እንጽፋለን፣ ለማለት ነው ቀጥልበት። ኦኬ ለሴት ሲሆን ደግሞ ምን ብያቸዋለሁ? ኬ ቀጥ በት እንደዚህ ነው ምንጽፋ ኬ ቀ ጥ ስንል ቲ ይ ስንል ዋይ በስንል ቢ ኢ ት ስንል ት ስንል ቴን ማለት ነው። ስለዚህ ቀጥይበት። በዚህ መንገድ መጻፍ ትችላላችሁ። ደስ ብሎኛል ደስ ብሎኛል ስንል ደስ ብሎኛል ስንል ደስ ብሎኛል ደስ ብሎኛል በዚህ መንገድ መጻፍ ይኖርባችኋል፣ ማለት ነው ደስ የሚለው አንድ ቃል ነው እንደነገርኳችሁ፣ ደስ ስንል ኤስ ከዛ ብ ሎ ኛ አለ ብ ማለት ቢ ነች ሎ ስንል ኤል ኦ ነች እኛ ስንል ጂ ኤን ኤ ከዛ ል። በአንድ ላይ ደስ ብሎኛል ብለን እንጽፋለን ማለት ነው። ኦኬ። ሌላው ደግሞ ዋው። ዋው ስንል እንዴት ነው የምንጽፈው? ዋው። ዋው የሆነ ነገር ሲያስገርምን ዋው እንላለን። ደስ ማለት ነው። ዋው ልክ እንደዚህ ብላችሁ ትጽፋላችሁ። ሌላው ቆንጆ ነው ቆንጆ ነው ቆንጆ ነው ለማለት ቆንጆ ነው ለማለት ኬ ኦ ኤን ጆ ነው ነው ቆንጆ ነው ለማለት ልክ እንደዚህ ትጽፋላችሁ። ቆ ማለት ኬ ኦ፣ ን ማለት ኤን፣ ጆ ስንል ጄ ኦ ከዛ ነ ነ ስንል እነ ኢ ኡ ስንል ነው እነ ኢ እንደ ነ ኡ ስንል ደብው አንዴ ከጻፍ ነው ነው የሚለውን ሁሌም የትም ቦታ ላይ በዚህ መንገድ መጻፍ ትችላላችሁ። ማንኛውንም ቃል ከአንድ ላይ ካነበባችሁት መጻፍ ከቻላቸው በማንኛውም ቦታ ቀይሮ ሊገባ ይችላል። ነገር ግን ልክ በዛ በጻፋችሁበት መሰረት ነው ልዩነት የለውም ማለት ነው። ሁላችሁም በደንብ ግልጽ እንዲሆንላችሁ ተስፋ አደርጋለሁ በመጨረሻ አመሰግናለሁ የሚል ልንጨምር አመሰግናለሁ በአማርኛ አመ ሰ ግናለሁ ለማለት ትፈልጉ በእንግሊዘኛ እንዴት ነው ደግሞ ምጽፎት ኦ አመሰግናለሁ የሚለው እዚህ ጋር ስተታለ አመሰግ